ችግራችሁን ላይክ እና ሼር ሰብስክራይብ እያደረጋችሁ የሆነ ድራማ ክፍል ሶስት ሚሽላችሁ ከችን ያለው የሄዋን እናት ዛሬስ ድክም ብሎኛ ነው። ለልጅ ብዬ ነው እንጂ መብርታት አለብኝ እያለች ነው። ክንዴ ምን ልሰራ መጣ አለችው። መቼም ሰላምታ እንዳልመጣ እርግጠኛ ነኝ አላት። አይ እንደዛ ማለቴ ሳይሆን ለመሆኑ አንቺ እዚህ ቤት ምንድን ነው ስራሽ? እኔ አለች እና ከምን ጋር እያወራ ይመስልሻል? አላቸው። ወይስ እንደ ብድ መስሄ የምታይሽ አላቸው። አይ እንደዛ ለማለት ሳይሆን አሁን ስላልሹ ሳይሆን ስለምታድየው ነገር ብቻ ገንገርሽ፣ ምን ላቅርብልህ? አፊስ ስምኛንች ሴትዮ፣ ምግብ ማቅረብ ትልቅ ቁም ነገር መስሎች ከሆነ ተሳስተሻል አላቸው። ማለት ነው ሲያሳዙ የሆነ እናት ማለት ነው እኔ ለቁም ነገር ነው የመጣሁት። እሺ እየሰማው ነው አሉ። ይህንን ቤተሰብ በመጨረሻው ትተባበረኛለሽ አላቸው። ከዛም ላንችና ለዚች ላንችና ለዚች ሚጢጢ ልጅሽ የምትፈልጉትን ነገር ያህል እሰጣችኋለሁ አላቸው። ያው ሴትየዋ ደግሞ አይ ምቴ ከሆነ ደግሞ አንቅሻለሁ ብሎ ሊያንቃቸው ሲል ያኛው ልጅ መጣ የቤቱ። አንተም እዚህ ነህ እንዴ አለው። ወይ እንኳ የሆነ ነገር ፈልጌ ነው ምግብ ፈልጌ ነው አለ። ወይዘሮ ዮሀና እንዴት ነውት? ደህና ያንተ እንዴት ነው? አ አሁን ልወጣ ነበር። የሚፈልጉት ነገር አለ ስመለስ ላምጣልዎት ብዬ ነው አለ። ምንም ነገር አልፈልግም፣ ደግልኝ የእኔ ልጅ። አሜን በቃ ደህና ዋል ብሎ ወጣ። በነገራችን ላይ ይሄ ልውል በጣም መልካም ልጅ ነው። ያው ሴቷ ልጅና ይሄ ክንዴ የሚባሉት ሰይጣን ናቸው። እናትና ልጆቹን በጣም ነው የሚያሰቃያቸው። ያው ልጅቷ ደግሞ ዮሀና ደግሞ እናቷን ለማገዝ ስትል ነው እዚህ ቤት የምትመጣው ማለት ነው። ወይኔ ጉዴ አሉ፣ ወይኔ ጉዴ እያም በጣም ተጨንቀዋል። ይሄ የዮሀና እናት ለልጃቸው ሲሉ የሚከፍሉት መስዋዕት በጣም ከባድ ነው። አሁን ደግሞ ክንዴ ከአባቱ ጋር

ከዚህ ድርጅት የበለጠ መጀመሪያ ጓደኛውን ለማግኘት ይሄዳል ወይ? ምን ያህል ቢንቀኝ ነው አሉ ያው ዋላል። አንዳንድ ጓደኝነት እኮ ቤተሰብም ያስረሳን አለ ክንዲህ። ምን ለማለት እየሞከርኩ ነው? ያው እኮን አባይ ድሁን ለጓደኞቹ ለራሱ የሚሰጠውን ያህል ግማሽ ያህል እንኳን ለቤተሰቦቹ ቢሰጥ የት በደረሰ ነበረ። እሱ እንደናደግ ያስተምረዋለሁ አሉ። በነገራችን ላይ ይሄ ክንዴ የሚባል ለራሱ ነው፣ ራሱ ለመውረስ ነው የሰው ልጅ ስለሆነ ለዛ ነው። ልዑል ደግሞ በጣም መልካም ልጅ ነው ማለት ነው። አሁን እዚህ ጋር መጣ ማለት ነው። ወደ ሲፈተፍት ክንዴ እንደ ይፈልግ የነበረ ልዑል አላየኸኝም ነበረ ወይስ ንቀት ነው? አላይቻለሁ አባቴ እና ስራምታ የለም ደግሞ ሪፎርቱ መቻ ቀረብከ። ሪፎርቱን እኮ ክንዴ ነግርህን ብዬ ነው አሉ አለ አንተ የማትናገር ትቤት ነው? አይ አይ ትቤት አይደለም፣ ሰራተኞች አንዳንድ ነገር እያወራቸው ስለነበረ ያው የንግዱን ለማለት ነው። አብረን እናወራቸዋለን ብሎ ክንዴን ይዞ ወጣ ማለት ነው። ያው ክንዴ እያለው እየሰራ ያለው ሴራ ደስ አይልም። አባትዬው ደግሞ አላወቁም አልነቁም። ከዛ ቆይ ክንዴ ምን ማድረግ እንዴት እንደዛ ታደርጋለህ አለው አሁንም እዛው ላይ ነህ፣ እንደ በናትህ እያለው። ደሞ እሱ ምን ማለት ነው በሰለዛት የሚሰሩ ሰለዚህ ማስጨነቅ መደብደብ አስፈላጊ ነው አለው። አንተ ምንም ስለማታውቅ ነው። እነሱ በደንብ እንደዚህ ካልተረገጡ በደንብ ይሰሩ ባይሰሩ ሙሻለ አለቃ እቃው ከባድ ነው ብሎ እኮ አይ እየተማዘኑ ነበር። ትንሽ እንኳ አስረዳቸውም ማለት እህ ነከሁ ምክንያት የሚደረድሩት መስራት ስለማይፈልጉ ነው። እያለ ነው ማለት ነው። እሱ ደግሞ ምን ማለት ነው፣ ሰራተኞች እንኳ ልክባ ያደርጉ ህጋዊ በሆን ነገር ወይም መስራት ወይም ማባረር ትችል ነበር፣ እንዴት እንደዛ ታደርጋለህ እያለ ነው። ልውል በጣም መልካም ልጅ ነው። ክንዴ ደግሞ ሳይጣን ነው ማለት ነው። ካልፈለጉ ታዳለም ስራ ወይም በፍቃዳቸው ለምን አይለቁም ማለት ነው። እነዚህ ሰዎች ጎመን በልተው ማደር አለባቸው፣ ቤተሰብ አላቸው፣ ምናልባት ደግሞ ህፃን ልጅ ሊኖራቸው ይችላል እያለ ነው ማለት ነው። እኔ ምን አገባኝ አለ ለእኔ ሲሚሉ ለምን ሳይበሉ አይቀሩም ወይ? እንዴት ነው የማይገባ ሰው አይደለ? እንዲ ያሉ ቆይልህ፣ ቆይ፣ ወይልህ ሉሌ፣ ከዚህ በኋላ አንድ ነገር ልንገር፣ ከዚህ በኋላ ከሰዎች ፊት እንደዚ አይነት ባህሪ እንዳታሳየኝ እያሉ ነው፣ እያስፈራረው ማለት ነው። ይሄ ደግሞ የሚባለው ሰውዬ በቃ ሁሉ ነገር ኪሳራ አድርጎ እሱም ሁረስ ነው የሚፈልገው። ከፈጣሪ ከእንደዚህ አይነት ሰዎች ይጠብቃችሁ እናንተ እንድታባረሪኝ እንደማትሞክር እንዴት ቆይ እንዴት ነው ለዚህ ጉዳይ የማይሆነው እነዚህ ሰዎች እኮ የኛ ሰራተኞች ናቸው ያለ ነው ልል ያው እንግዲህ ያንኛው እንደበደበ እንግዲህ ይሄ ደግሞ ወንድሙ ነው እኔ ምል ከመቼው ድርጅቱን ተቀላቅለ ሰራተኞችን የግል አደረካቸው እኔ ን ያላልኩ ይሄ ድርጅት የአባታችን ድርጅት የአባታችን እስከሆነ ድረስ ደግሞ እንደ ራሳችን ማየት ነው ያለብን እያለው ነው ይሄ ደግሞ ማለት ነው ጥሩ እያለ አዲስ ዲያቆን ከባባ ሲበል ጋር ይባል ነበር። አልጨረስኩም አለ ሉል። እኔ ደግሞ ጨርሻለሁ አለ አሪዎስ። አለ አለ ሰውየ አለ እና በነገራችን ላይ ሉል እና አዲሱ ሰራተኛ በጣም ታማኝ ናቸው። ይሄ ደግሞ ያው ቆይ፣ ጉዳይ ጉዳይ ትች ድርጅት ውስጥ ልግባ እያለ ነው ሉል ማለት ነው። እዚህ ደጋ ደግሞ መጠቅማቸው ሰዎች ይጎዳሉ አለ ግን እዛ ደግሞ ጠቅማቸው ሰዎች ይጎዳሉ። ከየትኛው ሊሆን በቃ እኮ እኔ ሁሉም ቦታ ነው ቦታ ብቻልኩም እኔ የምችለው አንም ከዳለመ መልፍን ብቻ ነው ከሁለቱም አልሆንም እያለ ነው ሎሌ ከዛቱ መጣኝ ማለት ነው ምን ሆነ ነው አለችው? ምንም አልሆን ሁመቴ፣ እንዴት ነሽ? እኔማ ደህና ነኝ ከነዛ ሰዎች ጭቅጭቅ ከነዛ ሰዎች ጭቅጭቅ በቀር ደህና ነኝ አለች።

ወልዱ ፕሮጀክት የአባት ገንዘብ እያለ ነው ማለት ነው። በቃ ከዛ በቃ ሰዓት ነው ምን ያለ ያው ያለው ማለት ነው ምን እንደ እንደ ሽማግሌዎቹ ነው ብሎ ይችላል ነው አለው። እኔ አባቴ ሀብት ምንም አያደርግልኝም፣ ካደረገልኝም ደግሞ የጀመርኩት ፕሮጀክት መሬት ለማስያዝ ነው። እኔ የጀመርኩት ፕሮጀክት ደግሞ ገንዘብ ሳይሆን ሰው ነው የሚፈልገው፣ ሰዓት ነው የሚፈልገው። ችግር የለውም አንድ ላይ ተመስ እስከ መጨረሻው ወደ ፊት እንሄዳለን ነው

ዛሬ ምን ሆንሽን፣ ፍትሽ ልክ አይደለም አለች። አሁን ምንም ምግብ አልበላሁም አለች። ለምን አለች? ምንም የምትሰራው ምግብ የሰራችው ምግብ አልተመቸኝም። እንዴ በሚዬ፣ ሀና የምት ሀና የምትሰራው ምግብ እኮ በጣም ጣፋጭ ነው። ልጅቷ ያላጠራች ለእናት እና ለልጅቷ በጣም ከባድ ነው። ምን የእሷ ምግብ የእሷ ምግብ ሲጀምር መርዝ ነው። በሚ፣ በቃ ዝም በይ አሉ እናትየዋል ሁሌ ሰው መመረቱ እጃለሽ እሻው ምን ስራለሽ? አለች አንዲት ናቷ ታስመጭልኝ በምኔ አባትሽ እንደዚህ አይነት ነገር እንደማይወድ ታውቂያለሽ፣ አለች እና ተይው በቃ። ዛሬ ግን የመጨረሻ ነው እችን የምሰራው ምግብ ፈጽሙን ያል በላን በቃ፣ አለች እና ለምን ሰርት የሚቀል አለች። ለምን እሺ ምን ይሆን ነው የምትይው ግን እሷ የሰራችውን ምግብ እንደማልበላ ታውቂያለሽ በጣም እርግጠ ደግሞ እኮ ገና ያሳያት ነው ታስጠላኝ አለች ምን አይነት ጣጣ ነው ባካች ይህ ምን ጣጣ በሚ ሰራተኛ ምንቀያየር እኮ ምንም ችግሩ አይፈታም ምክንያቱም አንቺ ነሽ ከሰዎቹ ጋር ችግር ያለብሽ በቃ እነሱን ታያቸው በቃ እነሱ እኮ ምግብ የሚያበስሉች ብቻ ናቸው ደግሞ አባትሽ ይሄን ነገር ከሰማም እንደሚፈጠር ታውቂያለሽ ናይቀፍኝ ሚስኪ ልጄ አሉ የሆነች ማንቁር ቁር የሆነች ልጅ ናት የሶማንቆር በሆነ ባልሆነው ነገር አትበሳጭ። ደግሞ እሺ በምዬ ያለቻል። እዚህ ጋር ደግሞ ሉል ሉልን ከዚች ሴት ልጅ ጋር ጓድ ነው አገናኝቶታል ማለት ነው። ያው ሴራ ሊያሴሩ ነው በነገራችን ላይ እንጂ ለሉል ሊጠቅሙት አይደለም። ያው ከሉል ጋር አገናኘው በኋላ ብሩን ከሰበሰበች በኋላ ያጥርትል ነው ወደዚህ ማለት ነው። እና በጣም ከባድ ነው። እኔ ምንም እያደረጋችሁ ያሉ ያሉት ነገር አልገባኝም፣ አልገባኝም ማለት ረስቻለሁ ማለት ነው እያሉ እያሉ እያላችሁ ነው ማለት ነው። ለማንኛውም ቤተሰቦች እየሁላችሁም ላይክ፣ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ክፍል ክፍል አራት እስከምንመለስ መልካም ዜ ጊዜ መልካም ቆይታ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ። የምወዳችሁና የማከብራችሁ ፈጣሪ አምላክ ሀገራችንን ሰላም ያደርግልን። በስደት ያለን ሁላችንም ለሀገራችን ምድሪያው ያውቃል በሀገራችን ያለው ቱም የሚጠብቅልን እና የምወዳችሁና የማከብራችሁ በጣም አመሰግናለሁ ስለነበረን ቆይታ። ላይክና ሼር ሰብስክራይብ ማድረጋችሁን አትርሱ። ባባይ። ስለነበረን ቆይታ ከልብ እናመሰግናለን። ባባይ ባባይ። አመሰግናለሁ።